አደይ በጣም ተጨንቃለች። አባቴ እያፈላለገኝ ነው፣ ያለሁበትን ቢያቅ ኖሮ ይገለኛል እያለች በጣም ተጨንቃ ነበረ። ደብ ወደ ክላሷ ሲገባ ፊቷ ልክ አልነበረም አደይ ማለት ነው አደይ ምን ሆነሽ ነው ፊትሽ ልክ አይደለም ብሎ ሲጠይቃት አባቴ እያፈላለገኝ ነው ያለሁበትን ቦታ እያፈላለገ ነው እያለች ስትነግረው ነበረ ደበም ደግሞ አይዞሽ ምንም ነገር አይፈጠርም አያገኝሽም አትጨናነቂ ራስሽን አታጨናንቂ እያለ ሲያጽናናት ነበረ እሷ ግን ልትረጋጋ አልቻለችም አሰላሙ አሌይኩም ወረህመቱላሂ ወበረካትሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምናላችሁልኝ፣ ከኔ ጋ ሁሉ ሰላም ነው አልሐምዱ ሊላ። ለቻናሌ አዲስ ከሆናችሁ ላይክ፣ እንዲሁም ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ማለት ነው። አደይ አዲስ የምትመጡ ደግሞ ዩቲዩብን ተቀላቀሉ እላለሁም። እንግዲህ አደይ በጣም ፈርታለች። እሊሊና ኤላ ዘንድያ መሄድ ይኖርብኛል። እዚህ ግን ምናልባት ቤቱን አውቆ ከሆነ ወደዛ መሄድ ይኖርብኛል እያለች ስታማክረው ነበር። ለደብ ማለት ነው እንደዛ ከሆነ ለትንስ ጊዜ ችግር የለውም ብተጅ እያለ ሲላት ነበር። እሱም ማለት ነው አማዴ ወደ ሌሊ ቤት ሄደ ነበረ። ይቅርታ መጣሁ ሳላማክራችሁ እያለች ስትላቸው ነበረ ኤላ እና ሌሊን ማለት ነው። እሳቸውም ችግር የለውም እንኳን ሰላም መጣሽ ብለው ተቀብለዋት ነበረ። ግን መሆነሽ ነው ፊትሽ ልክ አልነበረም አዲያ እያለች ስጠይኳት፣ አዎን አባቴ እያፈላለጊ ነው ለትንሽ ጊዜ እናንተ ጋር መሆን እችላለሁ ብላ ስጠይቃቸው፣ አረዴ ችግር የለውም መቀመጥ ትችያለሽ እስከፈለግሽ ድረስ መቀመጥ ትችያለሽ እያሉ ብለዋት ነበረ። እሷም አመሰግናለሁ እያለይ ምስጋናዋን አቅርባላቸዋለሁ ማለት ነው። እንደዛ እያሉ እያሉ እናውል ቤት እንሄድና፣ እናቱም እንዲሁም ጓደኛውም ስለሞቱ ሂደን እናስተዛዝነው እያሉ ስሉ ነበር ማለት ነው። አደይም እንዲሁም ሌሊም ኤላም ማለት ነው እናንተ ሂዱ፣ እኔ አልሄድም እያለ ስላቸው ነበር ማለት ነው። እሳቸው ግን እንደምንም አግባብተውት ኤላንም ይዘውት እንዲሁም አደይ ሆነው ሶስታቸውም ተያይዘው ወደ ናውል ዘንዳ ሄዱ ማለት ነው። ፍቅር እንግዲህ አሁንም መበጥበጧን አላቆመችም። አደይ አደይ እያለች ስትጣራ ነበር ማለት ነው። አደይ ግን ቤት አልነበረችም። ወዲመ ኤላ ቤት ሄዳ ስለነበረ በጭራሽ ልታገኛት አልቻለችም። እንደዚያ እየተጣራች እና እየተናደደች እያለ ባርኮት ይመጣል። ፍቅር መሆነች ነው የምትጮሄው እና የምትናደጀው ምን ሆነች ነው ብሎ ሲጠይቃት? ምንም አልሆነዋለኝ ይሄውልህ ሁሉም ሰው ሊዝናኑ እኔን ትተው ወጥተዋል፣ እያለች ስትነግረው ነበረ። ሌዱና ቤዛም እንዲሁም ዴብም ተያይዘው እናስተዛዝ ነው ብለው ወደ ልጁ ዘንድ ሂደው ነበር እና በዛን ሰዓት በርኮት ሲጠይቃት የት ሂደው ነው ብለው ሲጠይቃት፣ እሳቸውማ ሊዝናኑ ሂደው ነው እሺ አደይስ የት ሄደች ብሎ ሲጠይቃት፣ እሷማ ስንት ጊዜዋ ወዴና ሌሊ ቤት ከሄደች ስራውን ሁሉን ያደለ እንደምሰራው ሁሉን ነገር ትታብኝ ይኸው ሄዳለች እያለች ስትነግረው ነበረ። በርኮቴም እንግዲህ እውነት መሱት እንዴት ትተውሽ ሄዳሉ? እንዴት አንቺ ስራ ይሁን ሁሉ ስራ እንዴት ትተውሽ ሄዳሉ? አንቺ ክላስሽን ተተዋት ትችይም እያለ ሲላት ነበር ማለት ነው። እናምን ማድረግ አለብኝ አለበቀረ ወደ ቤት እናቴ ዘንድ ያሄድ ስትለው ነበረ። አሁን እኔ ላምንሽ አልችልም። ሁሉም ሰው ይምጡና እንዴት ይሄ ነገር እንደተፈጠረ ተፈጠረ ተሳቸው መስማት አለብኝ። አሁን ልግባና ወደ ክላሴ እስከሚመጡ ድረስ አረፍ ልበል ሲላት ነበር ባርኮት ማለት ነው። እንደዛም እያለ ባርኮቴ ወደ ቤዛ ይደውላል። ሲደውልላት ቤዛ እናውል ዘንድ ያነበረች አብራቸው ማለት ነው። መጣሁ ፈጥኔ እያለች ስትለው ነበረ። ቤዛ ወደ ባርኮት ተመልሳ መጣች። የት ሄደች ነው? ሁሉም ሰው የት ሄደው ነው? ብሎ ሲላት ከነአውል ዘንድ አለና አስተዛዝነው ሄደን ነበር ሁላችንም ስትለው ነበር። ለባርኮት ማለት ነው። ቤዛ ያው እንግዲህ የወዷን ባናቅም በመምጣትህ ተደስቻለሁ እያለች ስትለው ነበረ። አደይ አሁንም እንዲያሳሰባት ነው የአባቷ ነገር ማለት ነው። ስልክ ይደወልላት አላለች። አደይ አባትሽ የተሳሳተ ቤት ስላገኘ አሁን ምንም የሚያስፈራሽ ነገር የለም አትሰቢ፣ ነበረ የስልክ ቁጥር ያላት ማለት ነው። እሷም እሰይ በጣም አመሰግናለሁ እያለች ስትል ነበር። እና ያው ትንሽ ቀለላ ላይ ስትል ነበር አደይ ማለት ነው። ደብም ከተል ብሎ አደይ እንግዲህ ምንም የሚያስፈራሽ ነገር የለም ወደ ቤታችን እንመለስ እያለ ሲላት ነበረ። እንዲያለውም ተያይዘው ወደ ቤታቸው ተመለሱ ማለት ነው። በሚመለሱበት ሰዓት እንግዲህ ፍቅር በጣም ተቀይ ተቆጥታ ተቀምጣ ነበር። ሳኖ እናንተ ግን የት ሄዳችሁ ነው? ያሻችሁ ትወጣላችሁ፣ ያሻችሁ ትዝናናላችሁ፣ ያሻችሁ ትመጣላችሁ እያለች ስትላቸው ስትወርድባቸው ነበር ፍቅር ተብየዋ ማለት ነው። አደይን እንግዲህ ስትቆጣት ነበረ። በስራሽን ስሪ እያለች ስትላት ነበረ ሊዱ መጣሽ ትካሄደችበት አንቺ ደግሞ የት ሄደሽ ነው እያለ ስትጠይቃ ነበር ፍቅር። እንዴ ምን አገባሽ? አንቺ ጠያቂ ይሄነሽ እንደ ሄድኩበት ተሄድ እያለ ስትላት ነበረ። አንቺ ልጅ ግን ከመቼ ጀምሮ ነው ይሄን እንደዚህ እንደዚህ የተቀየርሽው? እናውል ዘንድ ያክርምሽ ከመጣሽ በኋላ ተቀያይረሽል፣ ጸባያሽ ሁሉ ተቀያይሯል እያለ ስትላት ነበር ፍቅር ማለት ነው። እና ምን አገባሽ የሰራሽውን ሆን እኮ አርሳውልሽም፣ ሁሉንም ነገር ናውል ነግሮኛል። ያደረግሽውን ነገር ስታደርግ የነበረውን ሁሉ ናውል ነግሮኛል። ካሁን በኋላ ግን ዝም አልልሽም እያለች አንቃ በጥፊ ልትመጣት ነበር ማለት ነው። ወይ ሊዲያ፣ ሊዲያማ አንደኛ ሆናለች እኮ ወይ ጉድ። ፍቅር መቼም ቢሆን አትረታም። ምንም ድርጓትም አትመለስም ማለት ነው። ያው ጸባያ ጸባያ ነው። ፍቅር አዳይ፣ አንቺ አደይ የት ነሽ? እያለች ስትጣራ ነበረ። አደይ ደግሞ ለስለስ ባለ ድምጿ አለሁኝ፣ ምንፈልገች ነው እያለች ስትላት ነበረ። በቶሎ በይ እና ህንጨርሽና ሁሉንም ክላሳችንን አጽጅ እያለች ስትላት ነበር ማለት ነው። እንደዛም ሆኖ ወደ ክሽና ስትገባ ዴብና አደይ እያወሩ ነበረ። ፍቅር እንግዲህ ዴብን ስለምትፈልገው ለስለስ ባለ ድምጿ ሳትቆጣ ቆጣ እንደባለፈው ዴብ እዚህ ነህ፣ እንደዚህ መሆንህን አላወቅኩም ነበር እያለች ሳቅ እያለች ስታወራው ነበር። እሱ ደግሞ የምንፈልገሽ ነው ከአዴይ ጋር ትንሽ እያወራሁ ነበረ እያላት ነበረ። ፍቅር ዴብና አዴይን በአንድ ማየት አትፈልግም፣ በጣም ነው የሚያበሳጫት። በዛን ሰዓት ዴብ ትቷቸው ይወጣል። አደይ ግን በጣም ስትገለመጣ ፍቅር በጣም ስትገለመጣት ነበር፣ አደይን ማለት ነው። ቤዛ ባርኮቴ በመምጣቱ ደስ ብሏት ነበረ። ብሏት ኤላ ለቤዛ ቤት እንግዛላት እያለ ሲል ነበረ። ሌሊ ግን በጭራሽ ልታምን አልቻለችም። እንዴት ብለህ ቤት ትገዛለህ? ምንም ነገር ሳታቅ፣ ምንም ነገር ሳታጣራ ልጅቱ የዋሽ ይዋሽ ቸክ ቢሆንስ በምን እርግጠኛ ነው ስትለው ነበረ በነገራችን ላይ ሊሊ አስተዋይናት ማለት ነው። አስተዋይነቷን ደግሞ በጣም ነው የምወድላት ትመቸኛለች ማለት ነው። እና እንዴት ይሆናል እያለች ስትለው ነበረ። እሺ ይሄ ከሆነማ ሄደን ጊዜ ብናጣራ ይሻላለን። ሩጠህ ቤት ምትገዛ ብናጣራ ይሻላል እያለች ስትለው ነበረ። እሱም በሀሳብሽ ተስማምቻለሁ ብሎ ተያይዘው ወደ እነ ባርኮቴ ቤት ይመጣሉ ማለት ነው። በዛን ሰዓት ሲመጡ ግን ሁላቸውም ተሰባስበው ነበረ። ፍቅር እንግዲች እንደ ተለመደው እየተቆጣኝ ነበረ እንደ ይሄ ቤት የሁሉም መሰብሰቢያ ነው ቤት ያለውም ቤት የሌለውም በቃ ሁሉም መከማቻ አደረጉት እያለ ስትቆጣ ነበረ ሌላም ተነስቶ እንዴ ፍቅር ምን አስበሽ ነው እኛ ብንመጣ ነው እንደዚህ ብለሽ የምትቆጪው እያለ ሲላት ነበር እኛ የመጣ ነው ስለ ቤዛ ጉዳይ ነው ስለ ቤዛ ቤት ነው እያለች ስትላት ነበር። ስለ እኔ ደግሞ አንቺ ምን አግብቶች ነው የኔን ስም የምታነሽው እያለች ቤዛ እንግዲህ ሌሊን ስትቆጣት ነበር ማለት ነው። አዎ ቤት ግዛ እያልሽ፣ እንዲሁም የቤት ያለብኝ እያልሽ ሌላን እያስጨነቅሽው ስለሆነ እርግጠኛ መሆኑን እዛው በሁላችንም ፊት ልንጠይቅሽ ነው የመጣ ነው እያለች ስትላት ነበረ። አንቺ ማን ስለሆንሽ ነው እያለች እንደተለመደው ቤዛም ስትቆጣ ነበር ማለት ነው። ቤዛ እንግዲህ ምን አስባ ነው እውነቷን የሆነ እውነቷን ችግር ላይ ወርቃለች ወይንስ ምን አስባ ነው እንደዚህ የምታደርገው? ይሄ ሁላቸውም ጥያቄ ነው ማለት ነው። ለምንስ ተቸግራ ከሆነ ለባርኮቴ አታማክረውም? ፍላጎቷ እንግዲህ ኤላንም ይሆን ወይንም ገንዘቡንም ይሆን ወደፊት እናየዋል ሁሉንም ነገር ማለት ነው። እና ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። እንግዲህ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቶኝ ላለሁ ውድና የተወደዳችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። ሀገራችን ሰላም፣ ፍቅር፣ አንድነት ያሰማን ማለት ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።